አውቃለህና የምፈራውን አርቅልኝ፣ የምወደውን ጠብቅልኝ፣ የምመኘውን አሳካልኝ። ሰው አይደለው ጎዶሎ ነኝ። አጠፋለሁ እስከነ ጉርለታቸው ሰው ወዳለሁ። ልቤን ስሰጥ ለማልስ ጥላለሁ። አመዛዝናለሁ ወዳጅ ነው ላልኩት ክፍት ሰው ሆናለሁ። በእምነት ክፍት ልብ ገብተው ገመናዬን ከመዝገቤ ቀርተው በኪሴ ነፍሴን ዘርተው አገማምተው አለካክተው ስንት ተገምቻለሁ። ዳዳለው ለኮዲን ስለውልህ ከሰማችሁት እንዲጠፋ መጀመሪያ ላይ ትናንትና ያናደዱኝን እስከዛሬ ያናደዱኝን በአንድ ቀን ነው የምንከፍላቸው። እነሱ ሳይመጡ መጀመሪያ ነው። አረ የዛሬ ድራማ መሆን በጣም ነው የሚያስታውቀው። እነሱ ግን አያውቁም ብሎ እኮ ነው፣ እኛ መጅኑን አድርገው እኮ ነው የሚያስቡን። ውዶች ማለት ነው ኮሜንት ምናምን እያሉ ይላሉ ደጋፊዎች ማለት ግን እንደዛ ስለሚሉ እኮ ነው እሱም የቀበጠው ማለት ነው እንጂ የረተ ደጋፊ፣ የፍቅር ደጋፊ አንድ ቢሆን ቀጥታ ይሄድ ይስተካከል ነበር። ፍቅር ይዛታን ይመጣ አብርሃም፣ እናንተ ያላችሁ እና የሚሰሩት እኮ ነው። ፍቅር ይዛና መጣ ይዛት ምንድን ነው ከዛ ደግሞ ታትላለ ማታ፣ እናን የናን የንዲሻ ፋሚሊ ነጃት ነች መሰለኝ። ማታ የነጃቱን ጸሎት ነው መሰለኝ። ዛሬ ላብርሽ ይደርሰን። ማታ እሷን ተከታትሏል። በነገራችን ነው ነጃት እያወረች ነበረ ትናንትና፣ እያወረኝ ነበረ ማለት ትናንትና ላይ ይመጣሉ ማለት ነው። ሲሙ ውዶች እነሱ ማለት ነው። ይሄ ትክክለኛ በኦሪጂናሉ አይደለም የሚከታትሉን፣ ኦሪጂናል ቲክቶክ ሳይሆን ሌላ ቲክቶክ አላቸው እኮ እዚያ ይከታተሉናል አ እኛ አይዲያ እንሰጣለን፣ እኛ ስራ እንሰጣቸዋለን፣ እኛው እናየዋለን። አሁን ይሰሩ እንደሆነ ልንገራችሁ፣ ሮማንቲክ ራችሁ አበባ አድርጎ ውስኪ ያለው

አረ እናቴ፣ አበጋዝ እውነት በሌላ ስልክ ይከታተላል ቪዲዮ፣ ቲክቶከሮቹን እንዳለ እርስ በራስ ቲክቶክ አላት። አዎ፣ ሰው ቲክቶክ፣ ሌሎች የሰሩት ቪዲዮ ከቲክቶክ ዳውንሎድ አድርጋ ኢንስታግራም ላይ እየለቀቀች እኔ እንዴ እንደ ውዲ እነሱ እኮ ሶስት ስልክ አራት ስልክ አላቸው። በዛ ሴም ላይ ለሰላሳ ብር ሴም እናስጨነቀቸው ሴም አውጣው ቲክቶክ ይከፍቱና ይጥሉታል። ማርያምን እኮ ፊልም እኮ ነን እኛ እኮ ፊልም ነን ለነሱ። ከዛ ተከታታይ ፊልም ቀጥሎ የሚወርደው ፊልም ድራማው ሊያልቅ አራት ቀን ነው፣ ዛሬ ሶስት ቀን ነው፣ ነገ ነው እሑድ እዚህ እናት አሁን የድራማ መጨረሻ ማለት ነው። ሲሙ ጋሽዬ ይመጣል ይላል ነው የድራማ መጨረሻ በጋሽዬ ተናቀቀ። አሬ እቺ ይሄ አረስ እናቴ ታማለች እናቴ ታማለች። እሱ ቆይ አሁን አንተ ጠይቃቸው ማለት ነው ፍቅርና አሁን እኔ ሩታ ለመት አይደለም። ሩታ ያን ያል ሲሰራ፣ አብረሻ ያን ያል ሲሰራ ለምን ቁጭ ብሎ ከርሞ አሁን ፍቅርና ሲመጡ እንደዚያ አለ። እሱ ቆይ የሰጣቸው ካራክተር ነው አበጋዝ ነው ካራክተሩን የሚሰጠው እናቱ። ግን ይለም ማናት ካራክተር ነው መጀመሪያ። ሲያስ ሜሪ ያለች፣ ዳኒ ያለች፣ ጊ ያለች። ሜሪ ደሞ ኃይለኛ አክተር ነች የሆነ ኃይለኛ ደራሲ ነች። ዳኒ የሚንደዛ እናት መጀመሪያ ሩታየን አልቃሻ አርጎ ራሳ እንዲታጠፋ አድርጓት ከዛ በኋላ ደሞ ጠንካራ ሴት አደረገች። እናቲ በተራ እናቴ እየሰሩ ነው ፊልማቸውን ነው እየቃጩ ያሉት። እናንተ ዝም ብላችሁ እንደማንም ጋራ ቆይ። እኔ ያልገባኝ ነገር ነው ይሄ፣ ፍሬ የሚባል ሰውዬ ማለት ነው ለምንድነው ዛሬ እናቴ ታማለች ብሎ የመጣ? ከታመመች ሐኪም ቤት አይወስዳትም? ዩቲዩብ ላይ ነው እንደ ሐኪም ቤት። አረ ይሄ ምን ተመፍቱ ራሱ ሳይታጠብ ነው እንትን ብሎ የመጣው ማለት ነው። ልጁ ቪዲዮ ሲሰራ ከመሄዱ ነው ተነሳ፣ ፊልም ነው ተነስ

እኔ ካየሁት ቪው በእኔ ይከፈላል። ቪዲዮ ብ በንሽ በንሽ ተጠራቁሞ ስንት ብር ይገባል? ከዛ በብር ነው ምናየ በሉት። ለነሱ እኛ ብራቸው ነን እንዴ፣ ማለት ቪዲዮን ስናየው ብር ይከፈላቸዋሉ። እና በምንድ ነው ብር ይከፈላል? ታዲያ አታቂም በቪው እናንተ ደግሞ ውሸት ያበዙት ለምን ይመስላችኋል? ታዲያ ዝም ብለን ነው እንዲህ ውሸት የሚያበዙት። አሁን ነገ በፍቅር እየቤት እንጥል ፍቅር እየተንታል ይጣለኝ ቪዲዮ ማለት ነው። አንቺ አንድ ቪዲዮ ካለሽ እኮ አንድ ቪዲዮ ጨርሰሽ የሚታይ እኮ እየከፈለሽ እኮ ነው ዝም ብለሽ እኮ አይደለም። ወይኔ ነ ዛሬስ ሦስቴ ነው አራቴ ነው ደግሞ የሚያየው

እኔም ፉፉ ፉፉ በራሱ ቤት ፍቅርና ብሩኬን ጠርቶ ከነሱ ጋር እየተጣላ ምናምን እንደዛ ነበር የጠበኩት። ለንቺ እኔ ምን እንደጠበኩት ታውቃላችሁ? ዛሬ የጠበኩት ፍቅርና አብርሃም በአብርሃም ድራማ መሆኑን ማለት ድራማ ነው ሳትል የራሷን ብቻ ስሟን አጽድታ ይለያዩና ነገ ከቡራ ከሚባለው ልጅ ጋር በራሷ ቤት ሷብላ የምትመጣ ድራማ የምትጀምር መስሎኝ ነበር። እግሏን ማለት ነው። እግል ድራማ እናንተ እነሱ በፌክ አካውንት እየሰሙ ነው። እናንተ ብዙ ማለት ነው ከብሮኬ ጋር ብዙዎች

እየሳቅ እየመጣባት ነበረ ንግግሩ ግን፣ እሷ ሄዳ ራሱ ማለት ነው። እሷ ሄዳ ራሱ እንዴት አልተከታተለም እኮ በቂነት የምጨለምን በቂነት ሳቅ መጣባት። ሳሳቋቋቋም እየሳቀች ነበር ነበረ ንግግራቸው እኮ በጣም የሚያስቀው፣ አንቺ ምንድነው ነበረ ኮንም ያደረጋቸው የነበረ በጣም ነው የሚያስቀው እኮ እንጂ፣ ምንድነው ዝም ብላ ትስቃለች እንጂ፣ ለምንድነው ሩታ ብትሆን ራሷ ቁጭ አትልም። እንደዚህ እያሉ ትስቃለች። በጣም ነው የሚያስቀው ይሄ ነገር። ኧረ በጣም ይገርማል። ከዚህ ሁሉ ለምን አብሮ ይወድ ነበር። እንደውም ተናዳለች፣ አጽናናት ነበር እኮ እንደውም ርታ ተናዳለች፣ ላረጋጋት አንድ ነገር ምናምን ነበር። እዛ ርታ ሄደች፣ ሳቃ መጣባት። ቀብረር ብሎ፣ ከዛ ዝም ብለው እያያቸው ነበር። አይን አይናቸው ፍቅር ሳቅ ነው የገረመኝ። ዝም ብለው ነው የሚያያት ከዚህ ሁሉ ማለት ነው ሁላችሁም አንድ ሆነው በፍቅር ማለት ነው ጓደኛሞች እንዲሆኑ ያስታውቃል። ሁሉም ምንም ነገር መሃላችሁ ላይ የለም። ፍቅርና አብርሽም ዛሬ እንዲያዩት ከሆነ ስራቸው ነው። ከዚህ ሁሉ ሁሉም አንድ ሆነው በፍቅር ለምን ፊልም አይሰሩም? ሲም አውጥቶ እኔም እያልኩ ነበር እኛ እናውጣለን እዚህ እያወጣን በፍቅር ይምጡ ካልን በፍቅር ይመጣሉ። በአብርሃም ተምጣ ካልን ይመጣሉ። እርታ ጋር ተጣሉ ስንላቸው ይጣላሉ። ታርቆ ስትባለው ይቅርታ ጠይቃት ሲባል ይቅርታ ይጠይቃል። በእኛ እኮ ነው። ምንድን ነው እኛ ነው ታርቆ

በጣም ወፍራለች ምናምን ወፍራም ሆናለች ምናምን፣ ዛሬ እኔ እንደዛ ነው የሚመስለው። እርጉዝ ናት የመሰለኝ። እኔ አላውቅም፣ በስመ አብ እርጉዝ ናት። ብዙ ብዙም መቆም አልቻለችም፣ ላይ ደግሞ ማለት ነው። እሱም ብቻ ሳይሆን አብርሽ ራሱ ስትገፋፈው ምንም ስትልኩት በጣም የሚጠነቀቅላት ባለፈው ከፍቅር ራሱ ሲደባደቡ አላችም፣ ሲከላከልላት። ሀቂቃ እርጉዝ ነች። ድራማውንም ያረዘሙብን ለዛ ነው። ወዶዋክ ሲገፋ መሳችን እናንተ ዜማ ለእነሱም በዛም በዚህም እያለ እናቴ እየተሰዳደቡ ምንም እየሆኑ እናቴ እየሰርጋቸውን ብር እየሰበሰቡ ነው። እንዴት ነው እርጉዝ ምትል እናንተ? ጭን እኮ ናት።

ፈተመችም እንደዚህ ይላል። አዎ ግን ይላል ታሪሆናል፣ እንግዲህ ይላል ይላል ማሪ የምትሆት ግን፣ ሀሳባችን ነው የተናገርነው እንጂ ደስ ይለናል። ግን ታድያ ባለፈው አውቀው ነው እንደ አውቀው ነው እንደ እርጉዝ አይደለችም ያሉት። አንቺ ደግሞ መቼ ተመረመረ? አንድ ሐኪም ነው አራት ጊዜ ተመርምራለች። ታ የአራት ጊዜው አንድ ሐኪም እኮ ነው የመረመራት። ምን አስባቸው ነው ዝም ብለ እኮ ነው። ሐኪም ቤት አይደለም እኮ ይሄ፣ ዝም ብሎ ይሄዳሉ። ዝም ብለ አልጋ ላይ እኮ ነው የሚያቀረጻ። እናንተ ላናንተ ሲሚ ከመጣላታቸው ከመጣላታቸው አንድ ሳምንት በፊት ማለት ነው አብርሽ ብሎ ነበረ፣ አሁን ላይ ሩታዬ ስፖርት የሚያሰራ ሁኔታ ውስጥ አይደለችም ያለችው ብሎ አወርቶ ነበር። ኦኬ፣ ጥያቄ እንጠይቃቸው። ለምንድነው ከጽጌ ብቻ ስፖርት የሚሰራው ሩታ አትሄድም? ለምንዳብሎ ያለ እኮ ከእዛ በፊት ሩታ ስፖርት የሚያሰራ ሁኔታ ውስጥ አይደለችም እያለች ብሎ ከመጣላታቸው በፊት አውርቶ ነበረ። ፍሬም ቤት ካስተውሳችሁ እኔ ማለት ነው እኔ ውሸት መንቀኛ እንዳትሉ ደግሞ እናንተ። እኔ ግን መሰለችኝ በራሴ አይን ነው የሚላችሁ በሌላ በራሴ እርጉዝ አይደለችም። ሆነ አንቺ ደግሞ ችግር የለም አትሆን ግን እኮ እኔ የታየኝ አይኔ የታየኝ ነው የማወራኝ እንጂ እራሳቸው ግን እርጉዝ ሆኑም አልሆኑም የሚያርጉት ነገር የለም ለእራሳቸው ነው እንጂ ኢትዮጵያ። አንቺ ደግሞ እርጉዝ ከሆነ ደግሞ ጨራሽ እኛ ነው የማስታ። ቡድን ልጁ እንደዚያ አለ ልጁ እየጠጣ ነው እየወጣ ነው እያሉ አይናችን ነው የሚያወጡ። ምን አስበሽ ነው እኛ ነ እንቅልፍ ድራማ የረዘመው አሁን ከገባ በኋላ ተጣላን እንዲያን እንዲወጣ እንዲወረድ ብለው መስራት ስለማይመቻቸው ለዛ ነው በጣም የረዘመው ድራማው። ታያላቸው የድራማ ካለቀ ከአንድ ሳምንት በኋላ ይነግሩን።

አዎ አንቺ እኮ ሩታ እኮ እንደዚያ ያለው ምክንያት አንድ ሱሪ ትለብስ። ሩታ ሱሪ ተዋለች፣ ሩታ ሱሪ ማለች። አዎ ካየችው፣ አዎ ካየችው ዝም ብሎ ምናምን ልብስ ምናምን ነው እንጂ ሱሪ ምናምን ትለብስ ነበረ እኮ። አሁን የለም እንደዚያ ጥርንቅ ያለ አሁን ማለት ነው ይባለው የአሁኑ ጓደኛ ኢሳቅ፣ ከኢሳቅ ተነስተው ያለፈውትም ምንም የላትም ትጀመረ

አንቺ ምንድነው የሚያደርጋት? አንቺ አንድ ደቂቃ እኮ ነው የሚቀርጹት። ምን አደረጉ? እኛ ደግሞ እንበላው እንጂ አንድ ደቂቃ እኮ ነው። ሰድብሻለሁ ስደብኝ ካልኩሽ ሩጣ ሳይሆን ያለች ሴት

ምሬ ተቆጣጥሮ ኮ ሄደ፣ እንዳይደባድብ እናቴ ከዛ ቦታ ቶሎ መነሳት ነበረበትና፣ በቃ ተነሳ ሄደ። አንቺ ደሞ ዱባይ

አራት ላይ ቀለ ቀነኝ ይሰጥ ሰራ ማለት ነው። አይ አራት ቀነኝ ቀነኝ። እንደዛ እንድላት እኮ ነው። ተይ እባክሽ፣ ተይ እባክሽ እንድላት ፈልጋ እኮ ነው። ተይ

ይሄ ትክክለኛ ብርኮ ብር ተከፍላ ነው የምትሰራ፣ እና ተዚች የሳውት ዳር ላይ ም እኮ ፊልም እየሰራች ነው እኮ ሰገቃል

የጋራችን ነው ይሄ ቀለበት እንዳል ለሁሉም ተመልካቾች እኮ ነው ያበረከተላት እናቴ አላያችሁም? እናት ወይ አንቺ ቀለበት የዛሬ ግን በጣም ደረ ደረ እና እኮ ዛሬ ቀለበት ሊያርጋት ነው ብሎ እኮ ጠብቋል። እሱ ግን ሩተን ይዞ መጣ እና ከጎን ሌላ ሰው